እንቅልፍ አይወስደኝም። አለበለዚያ መጣለው ወደ እናንተ ጋር እናንተ ጋር መጣለሁ። ምን ሰሉኛል። መኪና ገዝቶ ሊያባብላት ቤት ድረስ ሄዳ አለ። ከዛ በኋላ ወርቅ ገዛላቸው ወርቁ የተገዛው ከርሜላሉ፣ አለችው አባርና ድንገት አብረው ካየኋቸው፣ እዛ እሱንም በመሳሪያ ጠብሶ ነው። እንኳን ለእሱ ለአንተ ማልመለስም። ከዛ በኋላ ወንድ ልጅ ቆረጠ። ማለት አሁን ነው እንግዲህ የሩታዬ ታየ ወንድም ሮቤል አብረው ሆነው ካየኋቸው በመሳሪያ ነው የምጠብሳቸው። እንኳን አይደለ ለእሱ ላንተንም ይተርፋል ብሎታል ማለት ነው። ለቴቴ ብሩኬ ማለት ነው። ኧረ ጥበሳቸው በደንብ ጠብሰ ሸኛቸው እነዚህ ሴታ ሴቶች ማለት ነው። በመጀመሪያ ሮቤሌ ሩታዬ ወንድም እንኳን ደህና መጣ፣ በጣም ተናፍቀ ነበር ማለት ነው። አሁን ወገብ ወገባቸው እያልክ እንግዲህ ሸኝልን። ያለማፈራችሁ ደግሞ መኪና ይዞ ሄዶ ለመናት አልፈልግ። የትኛው መኪና እናንተ ውሸታሞች ማለት ነው? የምንም መኪና የለም። ወርቅ ገዝቶ ይዞላት ሄደው አንተ አይደለህም፣ ሄርሜላ ናት አለችው። አረ የእናንተ ቅሌትማ የእናንተ ውርዴት እንኳ አያልቅ። ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከእኔ ጋር ሆኖ ሌላው እንግዲህ ውሽሚትና ውሽማው እንቅልፍ አልመጣም ብሎኛል። አልተኛም አለያ ከኔ ጋር ካላደርክ እምቢካልክ ደግሞ ወደ እናንተ እመጣለው ብለዋለች ማለት ነው። ይህ ሁሉ ጨዋታ ምንነው እናቴ? ይህ ሁሉ ድራማ ምን ነው? አብረን አላደርም ለማለት ፈልጋችሁ ነው? እኛ ከሆነ የዝንብ ጠንጋራ እናቃለን። አዎ፣ አብራችሁ አድራችኋል፣ አድራችኋል። በቃ የምንም ማስመሰል የለም። እናንተ ከነሱ በላይ ደግሞ የቴቴያ ቤላ ጉዳይ ነው የገረመኝ ማለት ነው። በቃ መሬቱ ፍራሽ ላይ ካልተኛሽ ነይ በመካከላችን ተኝ ብሎ እርፍ። አቤት ቅሌት፣ አቤት ውርደት። አንቺ ተዋርደሻል እኮ አንቺ፣ ረካሽ ሴት፣ አሰዳቢ ማለት ነው። ላይክ ሽር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ አሰላሙ አሌኩም ወራህመቱላሂ በረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለው። በያላችሁበት ሰላማችሁ አላ ያብዛልኝ። ላላ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ የሆነው ከዚህ ወይ ቤተሰብ ሆናችሁ ላይክ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልባ አመሰግናለሁ። አላ ያክብር ላይ ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ኮድራችሁ ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የውሽሚትና የውሽማው እንዲሁም ደግሞ የቴቴ ብሩኬና የሩታዬ ወንድም ቪዲዮ ነው ማለት ነው። እንግዲህ ወደ ማል ሄድ ቤተሰብ ወደ ማል ጀምር ወደ ውሽሚትና ወደ ውሽማው ሊሄድ ማለት ነው። ወደ ሁለቱ ሊሄድ ማለት ነው። እንግዲህ ትላንትና ከራት በኋላ ምናምን ሲሉ የነበሩት ከዛ በኋላ እንግዲህ ወደ ክፍሏ ከገባቸው በኋላ እኔ ፈርች ያለው እንቅልፍ አልመጣም ብሎኛል። ስለዚህ እንቅልፍ አልመጣም ስላለኝ ከኔ ጋር ደር ስትለው ጋሽ አሸብር አልፈልግም፣ እንዴት ይሆናል ምናምን ብሎ እያስመሰለ ያ ማለት እኛ ነው የሚያስመስለው ብን ማለት ነው። እኛ ከሆነ አልኳችሁ እኮ እኛ ከሆነ የዝንብ ጠንጋራ እናቃለን። ማንን ሊሸውደን አይችልም። እንደዛ የአባይ ወንዝ የመሰለ ስትስለበለቡ፣ እንደዛ የማኛ ጤፍ እንጀራ የመሰለ ቅልስልስ ስትሉ አብረን አላደርንም ለማለት ለእኛ ለመሸወድ ነው። እኛ ከሆነ እናንተን እንሸውዳለን እንጂ እኛማ በፍጹም ልትሸውዱን አትችሉ ማለት ነው። ስለዚህ አብራችሁ ነው ያደራችሁት እናንተ ወርጋጦች ማለት ነው ሁለት እናንተ የዝሙት አስተማሪዎች እናንተ ወራዶች እናንተ የትዳር አርካሾች ማለት ነው። አብራችሁ ነው ያደራችሁት። አንተ ኧረ እኔ ፈርቻለሁ በቃ ፈርቻለሁ ስል አይዞሽ ለምንድነው የፈራሽው ለምን አትለኝ ምን ነው አብሮሽ አድሮ እንዴት ነው ለምን ትፈሪያለሽ ብሎ የሚያስመስለው ማለት ነው አብረሽ ነው የተጋደምሽ ከራት በኋላ እንመካከራለን ሙቀት እንፍጠር እያልሽ እንጂ ባለጌ ቆሻሻ ማለት ነው አሁን አብረን አላደርንም ለማለት ነው የሁሉ የምትጋጋጩ ማለት ነው ነገር ግን የርካሽነትሽን ርካሽ ምን አክል እንደረከሽ ያሳዩብሽ ምንድን ነው አቤላ ነይና በእኔና በሱ መካከል ተኛለሽ። ሁለት ለአንድ ማለት ነው። አንቺ የረከሽ ማለት ነው። አንቺ ማለት ስድስት ስልሳ ስድስት ነሽ። እውነቴን ነው የምልሽ። ለሁለት እኮነ በሁለታችን መካከል ተኛልሽ። ሞቆ ምን አክል የተዋረሽ፣ ምን አክል የቀለልሽ ሴት ነው እንደሆንሽ ነው አሁን ላይ የሚያሳየው ማለት ነው። አንቺ ወራዳ ማለት ነው። ጋሽ አሸብርም ኧረ እባክሽ፣ ድምፅሽ እየረበሸን ነው። አቤት ማስመሰል ስትችል፣ አቤት ማስመሰል ስትችል። ጋሽ አሸብር አንተ ውርደታ እንዱ ለሚስትህና ለልጅ ክብር የሌለህ ወራዳ። ለነገሩ ሩታ ሳንትን ተገላገለች። እውነቴን ነው ተላቀቀች፣ አይደለም የሚባለው ተገላገለች። እንዳንተ አይነት ዝሙተኛ፣ እንዳንተ አይነት በሴት ጭን የማይወጣ ወንድ ባልም አባት መሆን አይችልም ማለት ነው። እረን ምን አይነት አስመሳይነት! እንዴት በዚህ ልክ ሰው ይወርዳል? ቤተሰብ ምንሆነሻል ሄርሜላ ምን ሆነሽብኝ ነው? ምን ሆነሻለ? ምንድን ያስፈራሽ? አስመሳይ እንዳንተ አስመሳይ ወንድ ልጅ ኔ አይቻል አቅም የመጨረሻ አስመሳይ ማለት ነው። አብርሃት ተኝታ ተነስተ ምን ሆነሻል? ምን ታስመስላለህ? አብርሃት ነው የተጋደምከው ማለት ነው። ቪዲዮ እንዲሰሩ ኦዲንሱ አብራችሁን ያዳራችሁ ሰከራችሁ ሰክራችኋል ምናምን ስላላችሁ ኦዲንሱን ለማሳመን እውነታችሁ ነው። ኦዲንሱ በቃ ጅላ አድርጋችሁ ነው አይደል? ለምትቆጥሩት እኛ ጅላ አይደለንም። ጅሎቹስ እናንተናችሁ። ከጅላ አልፋችሁ ተጀላጅላችሁ የቀራችሁ ማለት ነው። ጅላ አንፎዎች ማለት ነው። እናንተናችሁ ጅሎች ማለት ነው። እኛም አልታጃጅሉን አትችሉም እ እንደዛ ሰክራችሁ እያጠጣሃት እየተጋተች እሷ እንደዛ ሰክራችሁ ሰው ሰክራችኋል፣ አብራችሁ ነው ያደራችሁት እያለ የተለያየ ቪዲዮ በቲክቶክ፣ በዩቱብ ሲሰራጭባችሁ፣ ሲጨንቃችሁ አሁን አብራችሁ እንዳላደራችሁ አይነት ኦዲየንስ ለማሳመት ሰው እንጂ እዛ ፋራችሁን ሄዳችሁ ፈልጉ። ምድረ ሰገጤ ይሁላ ማለት ነው። ለማንኛውም እነዚህ ዝትቶች ኦዲንስ እንዳሰሙ፣ እነዚህ የዝሙት አስተማሪዎች ማለት ነው። እሷ ርካሽ፣ እሱ ርካሽ፣ አብሯቸው ያለው በሙሉ ርካሽ ማለት ነው። እውነቴን ነው። ሴት ልጅ ረከሰ፣ ሴት ልጅ ቀለለ። እንዴት በዚህ ልክ አንድ ሴት ልጅ ለሁለት በሁለታችን መካከል ተኝ ትባላለች? የመጨረሻ ስላወረዷ ስላረከሷ እኮ ነው እንደዚህ የሚጫወቱባት ማለት ነው። አንቺ የዋልሽበት ይርከስ። እውነቴን ነው ምልሽ፣ አንቺ እርሜላ ምትባይ ሰገጤ ማለት ነው። እኔ ስለነሱ ይህን ያክል ካልኩኝ እንግዲህ ሮቤል መጥቷል። የሩታ መከታ ወንድም ማለት ነው። ሮቤል መጥቷል። እንግዲህ ለመጀመሪያ ጊዜ ነው ሮቤል የምለው ማለት ነው። ሮቤል ራሱን የቻለ ስም አውጥቼለት ነበር። አሁን እንኳ በሱ ስም አልጠራው። እንኳን ደህና መጣህልን። አዎ እንኳን ደህና መጣለ። አንተ ነህ የምታስፈልጋቸው ለእነዚህ ሽንታሞች ማለት ነው እንዱ ከዚህ በኋላ እውነቴን ነው የምላችሁ እንደ ሮቤል እያነጠርክ በካልቾ እያነጠርክ ፈሳቸውን እንድታደምጥልን ነው የምፈልገው እነዚህ ሴታ ሴቶች ማለት ነው። እንግዲህ እንደሰማችሁት ሁለታቸው አብረው ሆነው ካየኋቸው፣ በመሳሪያ ነው ማርከፈክፍባቸው። አይደለም እሱ አንተንም አይቀረኝም ብሏል ማለት ነው። አው ቴቴ አቤላ እንግዲህ የሚናገረው ነገር ግራ ገብቶት ጨንቆታል ማለት ነው። ደግሞ በጣም የገረመኝ ነገር ምንድን ነው? ቤተሰብ መኪና ገዝቶ ሲወስድላት፣ ሲያባበላት፣ ወርቅ ገዝቶ ሲወስድላት፣ አንተ አይደለም የገዛኸው አበ እንትናናት ሄርሜላን ውሸታም የምንም ወርቅ የለም የሺ እንትን ነው ጠልባችሁ፣ የሰላሳ ብር ሰንሰለት ወርቅ ነው ብላችሁ ማለት ነው። እናንተ ውሸታሞች ማለት ነው፣ እንዲሁ ከውሸት ከማስመሰል የማትወጡ ዝሙት ውሸት ማስመሰል የሚታወቀው እኮ በእናንተ ማለት ነው። በእናንተ እ መኪና የምንም መኪና መኪና የሚባል ነገር እውነቴን ነው የምላችሁ፣ መኪና የሚባል ነገር ሩታ ገዝቶ ሰፕራይዝ አላደረጋትም እስካሁን ድረስ። መኪና ስትነዳ ቪዲዮ ሰርታ እናይ ነበር ወይ በቲክቶክ ወይም በዩቲዩብ ማለት ነው። ውሸት የውሸታቸው ጥግ ማለት ነው። የውሸታቸው የማስመሰላቸው ጥግ። የምንም አይነት መኪና ገዝቶ አልሰጣትም። አንተ ውሸታ ማለት ነው። ገፋችሁ አባረረችሁ እናታ ታዲያ ከሴት ጭን ሳይወጣ ሲር መጠመጥ ከማንም ሴ ሲር መጠመጥ እዛ አቁማ እየሳመችው። ታዲያ ሩታ እንኳን ደህና መጣ ብለሽ ልትቀበለው ነበር እንደ ይፈልጋችሁ። እንደውም ሩታዬ፣ ከዚህ በኋላ ይሄ ውርጋጥ አትቀበይ። እውነቴን ነው ይሄማ፣ በሽታ ያስይዝሻል። በሽታ ነው የሚያሲዝሽ ማለት ነው። እውነቴን ነው የምላችሁ። እንዶ ምን አይነት አስመሳሴዎች ናቸው? ያለ ማፈርህ ቴቴ ብሩኬ ማለት ነው እኔ የሚያሳፍር ስራ አልሰራውም ። አይ አንተ የሚያኮራ ስራ ነው የሰራኸው ማለት ነው። ያለማፈረ ከዚህ በላይ የሚያሳፍር ስራ ምን አለ? የጓደኛህን ትዳር በትነ፣ ከማንም ከማንም ዱርዬ አብሮ እንዲተኛ የምትገፋፋ ሁለቱ ተሳስተው ሌላ ውስጥ እንዲገቡ ብቻቸውን ሁለታቸውን ብቻ አስቀርታችሁ የምትሄዱ ደግሞ፣ ዋሸኮ ሁለታቸውን አብረው እንዲሆኑ አድርጋችሁ ትሸሻላችሁ ብሎ ሮቤል እንትን ሲለው አፈር አፈር ነው ያየው ማለት ነው። እንዲሁ መሬት መሬት ነው ያየው ማለት ነው። እንዲሁ መሬት መሬት ያሳየህ አንተ እስስት ማለት ነው። ይህማ ብሩክ የሚባል ኤስስት ማለት እውነት፣ እኔ ድሮ በጣም ነበር የሚያሳዝነኝ ማለት ነው። ይሄ ልጅ እኔ በጣም ከሚያሳዝኑኝ ዩቱበሮች በቦታ ጨራ ይሄ ልጅና አቤላ በጣም አዝንላቸው ነበር። ለምን የኔ እንትኖች ስለሆኑ ማለት ነው። እናት የላቸውም ስለ እነሱ ታሪክ ስለተወራ በጣም ነው የማዝንላቸው። እነሱን በእኔ ቦታ ነው ማስቀም። አሁን ግን በጣም ከምጠላቸው ዩቱበሮች እነሱ ናቸው። ለምን በመጥፎ ተግባራቸው ነው የምጠላቸው ማለት ነው። ሌላ ነገር ኖሮና አይደለም፣ ሌላ የሚያገናኘ ነገር ኖሮ ሳይሆን ይሄ በመጥፎ ተግባራቸው፣ ሴት የምትረክስበት መንገድን የሚፈልጉት ነገር፣ ትዳርን እንዲጠላ የሚያደርጉት ነገር በጣም ነው የሚያበሳጭ ከምነግራችሁ በላይ ማለት ነው። እና አፉን ሞልቶ እኔ መጥፎ ነገር አልሰራሁኝም። አይ እናቴ ጀብድነት ነው የሰራሁ ማለት ነው። ጀብድነት ባለትዳር ወንድ ከማንም ውርጋጥ ስታገናኝ አፈቀርኩ ወደድኩ እያለች አቁማ ስታጎመጭጨው ሲሳ እያየ አንተ ጥሩ ስራ ነው የሰራሁ ማለት ነው። ለማንኛውም ሮቤል እንኳን ደህና መጣህልን፣ ስለመጣህልን እጅግ በጣም ደስ ብሎናል። ከዚህ በኋላ ጨዋታውን እንድትጀምርልን እኛ ፍላጎታችን ነው። የምንም ተቃውሞ የለም። እያነጠር ክፈሳቸው አድምጥ።